ከነዚህ ውስጥ አንዱን ካላሟላችሁ መንጃ ፈቃድ ማውጣት አችሉ። ሰላም ኤዜድኬ ብርሃን የአሽከርካሪዎች ማሰልጠኛ ተቋም ነው። ለሞተር እና አውቶሞቢል መንጃ ፈቃድ ለማውጣት የሚያስፈልጉን የትምህርት ማስረጃ ከአራተኛ ክፍል እና ከዚያ በላይ የምታሟሉ ከሆነ እንዲሁም ከ18 ዓመት በላይ ከሆናችሁ የታደሰ መታወቂያ ወይም ፓስፖርት ካሟላችሁ፣ ሁለተኛ ለአውቶሞቢል ህዝብ አንድ፣ ህዝብ ሶስት፣ ደረቅ አንድ እንዲሁም ሌሎች የሚያስፈልገው የታደሰ መታወቂያ ወይም ፓስፖርት ከአስረኛ እና ከዚያ በላይ የሆነ የትምህርት ማስረጃ ነው። ታዲያ እናንተም እነዚህን ነገሮች አሟልታችሁ የትን ሰልጥን ብላችሁ እያሰባችሁ ከሆነ ኤዜድኬ ብርሃን ተሽከርካሪዎች ማሰልጠኛ ተቋም ትክክለኛ ምርጫ። በሶስቱም ቅርንጫፎቻችን ጥራት ያለው ትምህርት እየሰጠን እንገኛለን። ለበለጠ መረጃ ባዩ ላይ ባለው ስልክ ይደውሉልን። ከእነዚህ ውስጥ አንዱን ካላሟላችሁ መንጃ ፈቃድ ማውጣት አትችሉም። ሰላም፣ ኤዘድኬ ብርሃን የአሽከርካሪዎች ማሰልጠኛ ተቋም ነን። ለሞተርና አውቶሞቢል መንጃ ፈቃድ ለመውጣት የሚያስፈልጉን የትምህርት ማስረጃ ከአራተኛ ክፍልና ከዛ በላይ የምታሟሉ ከሆነ እንዲሁም ከ18 ዓመት በላይ ከሆናችሁ የታደሰ መታወቂያ ወይም ፓስፖርት ካሟላችሁ፣ ሁለተኛ ለአውቶሞቢል ህዝብ አንድ ህዝብ ሶስት ደረቅ አንድ እንዲሁም ሌሎች የሚያስፈልገው የታደሰ መታወቂያ ወይም ፓስፖርት ከአስረኛና ከዛ በላይ የሆነው የትምህርት ማስረጃ ነው። ታዲያ እናንተም እነዚህን ነገሮች አሟልታችሁ የትን ሰልጥን ብላችሁ እያሰባችሁ ከሆነ ኤዘድኬ ብርሃን ተሽከርካሪዎች ማሰልጠኛ ተቋም ትክክለኛ ምርጫ። በሶስቱም ቅርንጫፎቻችን ጥራት ያለው ትምህርት እየሰጠን እንገኛለን። ለበለጠ መረጃ ባዮ ላይ ባለው ስልክ ይደውሉልን። መንጃ ፈቃዳችሁን ኢንተርናሽናል ለማድረግ የሚያስፈልጋችሁን ነገር ልንገራ ያለ ኢንተርናሽናል መንጃ ፈቃድ ከሀገር ውጭ በከፊልም ሆነ ሙሉ በሙሉ ማሽከርከር ይከለከላል። ስለዚህ ከሀገር ከመውጣታችሁ በፊት መንጃ ፈቃዳችሁን ኢንተርናሽናል ለማድረግ የሚያስፈልጋችሁን ነገር ነግራችኋል። አንደኛ፣ የታደሰ ወይም ጊዜ ያላለፈበት ፓስፖርት፣ ሁለተኛ፣ ኦሪጂናል መንጃ ፈቃድ፣ ሶስተኛ፣ የምትሄዱበትን ሀገር ቪዛ በመያዝ ወደ ትራንስፖርት ቢሮ በመሄድ ደብዳቤ በማጻፍ በውጭ ጉዳይ ቢሮ በማረጋገጥ ከሀገር ውጭ ያለ እገዳ ማሽከርከር ትችላላችሁ። እንደነዚህ አይነት ጠቃሚ ቲፖችን ለማግኘት አካውንታችንን ፎላ ያድርጉ። መንጃ ፈቃዳችሁን ኢንተርናሽናል ለማድረግ የሚያስፈልጋችሁን ነገር ልንገራ ያለ ኢንተርናሽናል መንጃ ፈቃድ ከሀገር ውጭ በከፊልም ሆነ ሙሉ በሙሉ ማሽከርከር ይከለከላል። ስለዚህ ከሀገር ከመውጣታችሁ በፊት መንጃ ፈቃዳችሁን ኢንተርናሽናል ለማድረግ የሚያስፈልጋችሁን ነገር ነግራቸዋል። አንደኛ፣ የታደሰ ወይም ጊዜ ያላለፈበት ፓስፖርት፣ ሁለተኛ፣ ኦሪጂናል መንጃ ፈቃድ፣ ሶስተኛ፣ የምትሄዱበትን ሀገር ቪዛ በመያዝ ወደ ትራንስፖርት ቢሮ በመሄድ ደብዳቤ በማጻፍ በውጭ ጉዳይ ቢሮ በማረጋገጥ ከሀገር ውጭ ያለ እገዳ ማሽከርከር ትችላላችሁ። እንደነዚህ አይነት ጠቃሚ ቲፖችን ለማግኘት አካውንታችንን ፎላ